ኢትዮጵያ ከጨርቃ ጨርቅና የቆዳ ዘርፍ የበለጠ ተጠቃሚ እንድትሆን ከፋይናንስና አቅም ግንባታ ድጋፍ ጋር የተሰናሰለ ፖሊሲን ተግባራዊ ማድረግ ያስፈልጋል ተብሏል። በባህርዳር ከተማ 13ኛው ዓለም አቀፍ የአፍሪካ የቴክስታይል ኮንፈረንስ እየተካሄደ ነው። ኃረገወይን ታደሰ ኢትዮጵያ ከውጭ ወደ ሀገር ውስጥ በስፋት ከምታስገባቸው ምርቶች መካከል የጨርቃጨርቅና ቆዳ ምርት አንዱ ነው። ለዚህም ሀገሪቱ ከፍተኛ የውጭ ምንዛሬን ታወጣለች። ታዲያ ይህን ለማስቀረት በኢትዮጵያ ታምረት መርሃ ግብርም ጭምር ለዘርፉ የተለየ ትኩረት ተሰጥቶ እየተሰራ ይገኛል። ተኪ ምርቶች የውጭ ምንዛሬ ወጪን እያስቀሩ ከፍተኛ የስራ እድልን እንዲፈጥሩም እየተደረገ ነው። ለዚህም በዘርፉ ስኬታማ ለመሆን ጥረት እያደረጉ ካሉ ተቋማት ውስጥ አንዱ የባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ተጠቃሽ ነው። ኢንስቲትዩቱ አብቅቶ ከሚያስመርቃቸው ተማሪዎች ውስጥ 37 በመቶ የሚሆኑት የራሳቸውን ድርጅት አቋቁመው ለሌሎች የስራ እድል የፈጠሩ መሆናቸውን የባህር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር መንገሻ አየነ ተናግረዋል። አገር በቀል እውቀቱን ከዘመናዊ ጋር በማጣመር የሚሰራ አሰራር ነው የምንከተለው። በመወዳደር ረገድም ከየትኛውም ምርት ያነሱ አለመሆኑን እኛ ማረጋገጥ ችለናል። ኢትዮጵያ ከጨርቃ ጨርቅና ቆዳ ምርት ተጠቃሚ እንዳትሆን ተቀናጅቶ አለመስራት እንቅፋት ሆኖ ቆይቷል ያሉት በባህርዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ፕሮፌሰር ታምራት ተስፋዬ፣ አሁን ላይ ይህንን ችግር ሊቀርፍ የሚችል መድረክ እየተፈጠረ ይገኛል ብለዋል። የማኒፋክቸሪንግ ዘርፍን ሰፖርት ሊያደርግ የሚችል የማኒፋክቸሪንግ ፖሊሲ፣ የኢንዱስትሪ ፖሊሲ ተቀርጿል በሙሉ በሙሉ ግን ኢምፕሊመንት እየተደረገ አይደለም። እንደ ችግር ሊወሰድ የሚችለው የአካዳሚክስና የአካዳሚክ ተቋማት የመንግስት ፖሊሲ አውጪዎችና ፋብሪካዎች በተለያይቶ መስራትም እንደ ትልቅ ችግር ይታያል ብዬ አስባለሁኝ። ይሄን ለመቅረፍ ነው እነዚህ ፕላትፎርሞቹም እየተፈጠሩ ያሉት። የዚህ ኮንፈረንስ ዋና ዓላማ እነዚህ ሶስቱን አካላት አምራቹን መንግስትንና ተመራማሪዎችን ወይም ደግሞ ትምህርት ላይ ያሉትን ተቋማት አንድ ላይ ብናመጣ በዘርፉ ላይ የሚስተዋሉትን ትልቅ ችግሮች ይቀርፋሉ ብለን ስላሰብ ነው ይህን ኢቨንት ያዘጋጀ ነውና በዩኒቨርሲቲ ደረጃ ትልቅ ድጋፍ አለው። እንደ ሀገርም አይ ቲንክ ትልቅ ሰፖርት ያለው ዘርፍ ስለሆነ ሴንተር ኦፍ ኤክሰለንስም ስለሆንበት እየሰራንበት እንገኛለን። አስራ ሶስተኛው ዓለም አቀፉ የአፍሪካ ቴክስታይል ኮንፈረንስ ላይ የተገኙት የሌሴቶ አምባሳደር በኢትዮጵያ ኒሶ ስኬት በአህጉሪቱ የጨርቃ ጨርቅና ቆዳው ሴክተር ለኢኮኖሚ እድገት ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። ለስራ እድል ፈጠራና ለድህነት ቅነሳም ቢሆን የሚጫወተው ሚና ቀላል አይደለም ነው ያሉት። በመሆኑም በዘርፉ የተሻለ ስኬትን ለማስመዝገብ በአፍሪካ ሀገራት መካከል ያለውን የንግድ ልውውጥ ማጠናከር ይገባል ሲሉም ተናግረዋል። ይህ ዘርፍ አካታች የሆነ የኢኮኖሚ እድገት እንዲመዘገብ ከፍተኛ አስተዋጽኦ ያበረክታል። በተለይ ለሴቶች ሰፊ የስራ እድልን ይፈጥራል። በዚህም ድህነት ቀነሳ ላይ የራሱን አስተዋጽኦ ያበረክታል። የጾታ እኩልነትንም ያረጋግጣል። የአፍሪካ ቆዳና ቆዳ ምርቶች ኢንስቲትዩት ዋና ስራ አስፈጻሚ ኒኮላስ ሙዱንጉ አፍሪካ ከዓለም መሬት ውስጥ የ20 በመቶ ድርሻ አላት ብለዋል። ሰፊ የግብርና ምርቶችን ማምረት የሚያስችል መሬት ያላት አፍሪካ ታዲያ ጸጋዋን በአግባቡ ባለመጠቀሟ ምክንያት ወጣቶቿ ከአህጉሪቱ እንዲሰደዱ አድርጓል ብለዋል። በመሆኑም አህጉሪቱን ወደፊት ለማራመድ ሁሉም የሚጠበቅበትን መወጣት አለበት ነው ያሉት። ህዝቡን ተጠቃሚ የሚያደርግ ፖሊሲ ከፋይናንስና ከአቅም ግንባታ ድጋፍ ጋር ተሰናስኖ ሊቀርብ ይገባልም የሚል መልእክት አስተላልፈዋል። የማምረት አቅምን ለማሳደግ እሴት የተጨመረባቸውን የጨርቃ ጨርቅና ቆዳ ምርት ወደ ውጭ ለመላክ፣ ለወጣቶች የስራ እድልን ለመፍጠር አፍሪካ የኢንዱስትሪያላይዜሽን ፖሊሲዎችን ስራ ላይ መዋል አለባት። ፖ ኮንፈረንሱ ለተከታታይ ቀናት የሚቆይ ሲሆን ጥናታዊ ጽሑፎች፣ የፋሽን ሾ ትርኢትና ባዛር እንደሚቀርቡበትም አስቀድሞ የወጣው የድርጊት መርሃ ግብር ያሳያል።